መንፈስ ቅዱስ አህዶ አምላክ አሚን። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የተወደዳችሁ ያያሉ የገና ነው የሉል እግዚአብሔር ቤተሰቦች እንደምንዋላችሁ እንደምናመሻችሁ፣ ከኔ ጋር እግዚአብሔር የተመሰገነ ይሁን። ውድ ይሄ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር እግዚአብሔር የተመሰገነ ይሁን። እንግዲህ ትናንትና የሚለቀቁላችሁ ቪዲዮ አለ ማለት ነው እና እንድታዩት በትህትና እጠይቃለሁ። እና ደግሞ ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው ሸር እያደረጋችሁ ለቤተሰብ ለጓደኛ ማለት ነው፣ ቤተሰብ እንዲሆኑ ወደዚህ ቲዩብ እንዲቀላቀሉ ማለት ነው። በአክብሮት ጋብዙሊ ማለት ነው። ውድ ቤተሰቦቼ እንግዲህ በስራ ቦታችን ማለት ነው፣ ከጓደኞች ጋር እንደዚህ እንትን እንጀራ ምናምን ጋግረን ነበረ ማለት ነው። እኔ ሳልሆን የጋገርኩት ጓደኛ ናት ማለት ነው። የጋገረችው ስራ ያስገባችኝ ልጅ እሷ ጋር ሄደን አሁን አንድ ሶስት ቀን ምናምን ሆኖናል፣ እና በሷም ሸበካ እየተጠቀምከ ያሉት ሰሞን ማለት ነው። ሸበካ የለንም እና ይውላችሁ፣ እንደዚህ የሚያምር እንጀራ ጋግራ እዚህ ጋር ቀይ ስር እና ደኞች ወጥ ሰርታ፣ በጣም ነው የሚያምረው እንጀራው ደግሞ ማለት ነው። እና በርበሬ ምናምን ነበራት፣ እንዲህ ለምን ትኩስ እንጀራ በርበሬ ነስንሰን በላ ብላ ትኩስ እንጀራው ላይ በርበሬ ነስነሳበት። በጣም ነው የሚጠማው። በላን እና እዚህ ጋር ደግሞ እየጋገረች ነው ማለት ነው። ከስሰት አረግ እና ታዙረዋለች። እና በጣም ነው እንደምታዩት እንጀራው የሚያምረው። እዚህ ጋር ደግሞ ፏለቱ ራሱ ይውላችሁ፣ በቃ እንትን ብለው ተወት አድርገው ቃቃ ብሏል። በጣም ነው የሚጣፍጠው ማለት ነው። የጢፍ እንጀራ ነው የሚመስለው ደግሞ ሽታው በስመ አብ በጣም ነው። ትኩስ እንጀራ በቃ ያገራችን አለ ያለ እንደዛ ነው የሚሸጠው። እና ውድ ጓደኛ ይህንን እየመሰለ የመጣድ ላይ እንትን ምንድነው ብት እንድል ነስነስ ስላበላሽ በጣም አመሰግናለሁ። ከልብ ተዋረኪልኝ ብሩክኝ። በብዙ በጣም ነው ማመሰግነው። ይሉድ እና እንጀራችን እንደዚች ደርሳ ማለት ነው እዚህ ጋር ቀይ ስራችንን እናደርገን በልተናል ማለት ነው። እና ውድ ተመልካቾች ምንም ላይክ እያደረጋችሁ ቤተሰብ እንድትሆኑ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ደግሞ እረፍት ቤት በነበርኩበት ወቅት እንደዚሁ እዛ ያለች ቤት ውስጥ አብረን የምንኖር የሰራችው ቆቀር ባስቲ ነበር በጣም ነው የሚጣፍጠው በስማ እንደምታዩት ብዛቱ ግን አንድም አልቀረን። ብልትን ያደረግነው በጣም የሚጣፍጠው ነበር። እጅሽ ይባረክላለው እማዬ። እዚህ ጋር ደግሞ ወደ ስራ ቦታ የመጣው ጊዜ ጓደኛዬ ዳቦ ጋግራ ሻይ ምናምን ነበረ አፍልታ በላን ማለት ነው። የቀረጽኩት ቪዲዮ ለምን እስኪ ያለቀውም ብዬ ነው ማለት ነው። እዚህ ጋር ደግሞ ገንፎ ወደ ስራ ልመጣ ስለዛ ቤት እነዚህ ውይይት እንግዲህ አገንፍተው ማለት ነው የበላሁት ገንፎ ነው። በጣም የሚጣፍጥ ነው። በሰሊጥ ነው ደግሞ ማለት ነው። ገንፎ እና እንደዚህ በስራ ቦታ ያሳለፍናቸውን ምግብ እየሰራን ያሉትን ነገሮች እና የቀረጽኳቸው እንደምን እንደዚህ አልሰራም ምን፣ ያው ብዙ ጊዜ የምንሰራው የምንቀርጸው ነገር የለም እኛ አረብ ሀገር ያለን ከምግብ ወይ ከሌላ እንደዚህ ውጭ ወጥተን ደህና ደህና ቪዲዮ መስራት አንችልም ማለት ነው። እና ከዛ አንጻር እስኪ ያሉኝን ለምን አልሰራቸውም ብዬ ነው ማለት ነው የሰራሁላችሁ። ውድ ቤተሰቦቼ እስከ መጨረሻው የተከታተላችሁኝ ሁሉ በጣም ከልብ አመሰግናለሁ። ተባረኩ፣ ብርጉኑልኝ። እዚህም ያላችሁ አብራችሁኝ የምትሰሩ ጓደኞቼ ከልብ ወዳችኋለሁ። ብለይን መቤት ሁላችሁንም ተባረኩልኝ